እንዴት አላችሁ በመጀመሪያ በጣም ይቅርታ እንጠይቃለን እጅግ ብዙ ሰዓት አርፍደናል ጥፋት ነው በየሳምንቱ የምንደጋግመው ስህተት ነው ላይ አሁንም በድጋሚ ይቅርታ እንጠይቃለን እሺ ወደ ዛሬው ፕሮግራማችን እንግባ ዛሬ የተገናኘበት ምክንያት የድሮ አራዳ የተሰኘ አዲስ ሂፕ ሆፕ በሀገርኛ ለማስመረቅ ነው የድሮ አራዳ የአሌክስ ንጉስ የፓፕ ባሀገርኛ አዲስ አበብ ኪነቲ ኢንተርቴመንት የራፐር አሌክስ ንጉስ የድሮ አራዳ የተሰኘውን የመጀመሪያን የፓፕ በሀገር በሀገረኛ አልበምን ለማስመረጥ በዚህ በዝግጅት ላይ ይገኛል። ይህ የድሮ አራዳ የተሰኘው አልበም በግጥምና በዜማ ራሱ ድምፃዊ አሌክስ ንጉስ፣ ሁናንተ፣ ሙሉ ሀብቶም፣ ዲጄሴ የተሳተፉበት ሲሆን በሙዚቃ ቅንብር ፓፓ ዌባ እና ዲናር ሚክሲንግና ማስተሪንግ ነው። ዘጠኝ ትራክ ፓፓ ዌባ እና አንዱን ትራክ ዲናር ተሳትፎበታል። ዲናር ማለት አጠገባችን ያለ ሙዚቃ አቀናባሪና ፕሮዲሰር ነው፣ ወጣት ተስፋ የጣለበት ዝመ የድሮ አራዳ አልበም አስር ትራኮች አሉት ያሉት ሲሆን አልበሙን ሰርቶ ለማጠናቀቅ ሁለት ዓመት እና ከሰባት ሚሊየን ብር በላይ በጀት ይወጣበት። ሂፓፕ በሀገር የተሰኘ አዲስ አበባ ነው። አልበሙ ላይ ወይኔ፣ ይሄ ውቂቴና ውዷ ባለቤት የተሰኙ ሶስት የሙዚክ ቪዲዮ ተሰርተው የተጠናቀቁ ሲሆን አልበሙ ወጥቶ በአምስተኛው ቀን ወይኔ የሚለው ቪዲዮ በጉራኛ የተሰራ ሙዚክ ቪዲዮ ከአልበሙ በሶስተኛው ቀን ወደ አድማጭ ይደርሳል። ይህ ሂፓፕ አልበም ሙሉ በሙሉ ወጪው በራፐር አሌክስ ንጉስ ፕሮዲዩስ የተደረገ ነው። ይሄ የድሮ አራዳ የተሰኘ በአገር አገርኛ ቆንጆ አልበም፣ ብዙ የተደከመበት እና የተለፋበት አልበም የተለያዩ ይዘቶች ያሉት ሲሆን ስለ ፍቅር፣ ስለ ሀገር፣ ስለ ወጣትነት እና ስለ ስራ የተለያዩ ማህበራዊ ጉዳዮችን የዳሰሰ አዲስ ቆንጆ አልበም ነው። የድሮ የድሮ አራዳ የተሰኘው አልበም የፊታችን አርብ ግንቦት ስምንት አሌክስ ንጉስ ዩቱብ ቻናል ላይ ይጠቅቃል እንዲሁም በመላው ዓለም ያሉ የሙዚቃ መተግበሪያዎች ላይ በሁሉም ቻናሎች ላይ ዓለም ሙዚቃ አማካኝነት ወደ አድማጭ ተመልካች ይደርሳል። ስለዚህ እናንተን የሚዲያ ሰዎች ወይም አበ ይፓፓ ዓለም እንደምታውቁት ጥቂት ናቸው። ይህንን አልበም ከቆይታ በኋላ ከረጅም ጊዜ በኋላ ነው ወደ ሙዚቃ ኢንዱስትሪ ተመልሶ የመጣው። እሱንም ግንዛቤ በማድረግ ወደ ኅብረተሰቡ በደንብ እንዲደርስ የፕሮሞሽን መንገዳችንን እንድታሳልፉለት በኪነ ተርቲመት ከልብ እጠይቃለሁ። እጅግ በጣም በጣም ጥፋ ተነስች ቅጣ ጠይቃቸው ደስ ይለኛል ስላረፈኩ አጋጣሚ ያው ዛሬ ያው እንግዲህ የዛሬው ቀን እግዚአብሔር ፈቅዶ አለማችንም ለማስተዋወቅ ያው እናንተ ፊት ቁጭ ብለናል። እንግዲህ ይህን አልበም ብዙ ለፍተንበታል፣ ብዙ ዋጋ ከፍለንበታል። እናንተን የሚዲያ ሰዎች እጅግ ትልቁን ቦታ ትልቁን ድርሻ ትይዛላችሁ ለስኬቱ ለመሳካትም ለመዳረሱ የእናንተ አስተዋጽኦ ትልቅ ቦታ ይኖረዋልና ከወዲሁ እያመሰግኑኝ ያው አልበሙ በእናንተ በኩል ጥሩ መዳረሻ እንዲሆነ እጠይቃችኋለሁ። እግዚአብሔር የወጡ አንተ

ግን ሂፓፕን ከጀመሩት ውስጥ ነኝ ብዬ ነው የማስበው። ከጀመሩት ሲባ መደመጥና የሆነ ቴንሽን ተሰቶት መጠኑ የሚለያዩ ሰዎች ጋር ደርሶ የሆነ ያው ሰዎች ጋር ደርሶ መታየት ደረጃ ሊደርስ ካደረጉ ሰዎች መሃል አንዱ ነኝ ብዬ አስባለሁ። መታበይ የማይሆንብኝ ማለት ነው። ግን ሂፓፕን ማን ጀመረው ላልከው ያው እኛ በሾች አበሾች በሾች ጉራ ነው፣ በስራ የሚገለጥ ነገር ነው። ደስ እና እኔ ያው ረጅም ጊዜ ነው ቆይቼ የመጣውትና ምንም ነገር ብዬ ስለማላቅ በስራዬ ለመገለጥ ነው ማስበው ማስበውና ከጀመሩት ብለህ ካልከኝ እኔ ያለሁበት በደረጃ ከጠየቀኝ ደግሞ እኔን እያደረጉ ይመስለኛል። ቤት አንደኛ ነኝ አንደኛ ሰዎች እና ይህንን በዚህ ነው መልስልን። ሂፕ ሆፕ ምን ያህል ተሰሚ ነው ኢትዮጵያ ውስጥ ያለው ስል ምን ያለው ላልከው አሁን ኢትዮጵያ ውስጥ እንግዲህ ባለው በግምት እንኳን ሲባል ሰባ አምስት ፐርሰንቱ ወጣት ነው። ወጣቱ ደግሞ ሚሰማው የምናውቀው ነው። እያንዳንዱ ሰው የሆነ ሄድፎኑን ተቀብለ ስምንት ነው የምትሰማው ብለብት ነው ኦልሞስት ሂፕ ሆፕ የተለያየ በቃ እንደዚህ አይነት ነገር ውስጥ ነው ያለው ወጣቱ። እኛም ደግሞ ይዘን ያደግነው ነው እና አብሮን ያደገ ጀኔሬሽን ነው ያለው። አሁን ሶሻል ሚዲያውንም ብታይ በብዙ ነገር ውስጥ ያለው የኛ ጀኔሬሽን ነው ያለው እና አሁን ተጽዕኖ እየፈጠረ ነው ብዬ አስባለሁ። እንደምታዩት ብዙ አልበሞች ወጥተዋል። በጣም ብዙ የምንወዳቸው ትላልቅ አርቲስቶች፣ ብዙ ሙዚቃ እየወጣ ነው። ተደራራቢ ቢሆን ግን እኔ ወደ ሂፓፕ ያመዝናል ብዬ አስባለሁ በራሴ በዛ አይነት ፊሊንግ ነው ያለው። ሰባት ሚሊዮን አልበዛም ወይ ለተባለው ደግሞ ዛሬ ብራችን እንግዲህ ምንም እንደማይገዛ ይታወቃል። አቅም የለውም። ያው አቀናባሪ ጋር ሙዚቃ ይሄ አልበም አይዘወ ሁለተኛ አልበም ነው አፍሪሽን የሰራሁት ያው ሙሉ ከአስራ ስድስት በላይ ትራኮች ተሰርተው ሙሉ ፈርሶ እንደ አዲስ የተሰራ ነው እና ያው ወጪ የሚታወቅ ነው። ቪዲዮ ክሊፖች አሉ። እያንዳንዱ ነገር ክፍያ አለው። ሚክሲንግ ማስተሪንግ አለ፣ ራሱ ፕሮዲስ ይደረጋል። በእርግጥ ግጥምና ዜማ ብዙ የራሴ ቢሆንም ግን እያንዳንዱ ነገር ዋጋ አለው። በዛ አንፃር ሰባት ሚሊየን ው በደንብ ሂሳቡ ስላልሰራ ወቶች በደንብ ቢዞ ከዛ በእንዳለ ለጠየቅኝ ጥያቄ ደግሞ ከእነማኑ ጋር ተታምራላ ላይ እዚያ አልበም ላይ ልዕልና ኬፓሶ በጣም ጎበዝ ልጅ ነች። ታቋት ይሆናል፣ ቲክታክ ላይ እንደገና። ዩቲዩብም አላት የራሷ። ኬፓሶ በሚባለው ጉቾች ውስጥ ልዕልና ትባላለች፣ በጣም ጎበዝ ነች። ዲናር አለ፣ ፓፓዊዋ አለ። ዲናር በጣም ጎበዝ አቀናባሪ፣ ብዙ ትራክ የሰራልኝ እሱ ነው። እና ፓፓዊ ዋ ይባላል። ፓፓዊ ዋ የሚባለው ያንግ ነው፣ በጣም ጎበዝ ነው። በጣም ብዙ ነገር እየሰራ ያለ ልጅ ነው። እንደገና በትልቁ ደግሞ ሁናንተ ሙሉ አለ። ሁናንተ ሙሉ በግጥም እና ዜማ ሆኛለ አንድ ትራክ ላይ ተሳትፎ እሱ ይሄ ይመስላል። ጥሪያችንን አክብራችሁ ስለመጣችሁ ከልብ እናመሰግናለን። በኪነት ተርቴወት ስም እንዲሁም በድሮ አራዳ ባንድ ስለዘገየን ይቅርታ። በሌላ ፕሮግራም እስከምንገናኝ ሁላችሁንም የሚዲያ ሰዎች ከልብ እናመሰግናለን። እንዲሁም በፕሮሞሽን መንገድ እንግዲህ ቪዲዮዎች ያላችሁ ፊት ለፊቴ የቴሌቪዥን ፕሮግራም አዘጋጆች፣ እንዲሁም ሶሻል ሚዲያ ላይ ቴሌቪዥን ያላችሁ ሰዎች ስላላችሁ በፕሮሞሽን መንገድ እንግዲህ ጳፕን በአገርኛ በደንብ ከፓርገን ለማስደመጥ ከረጅም ቆይታ በኋላ ነው። አሌክስ መጣው ትብብራችሁ ሀይ ላይ ንላለው። ጥራችንን አክብራችሁ ስለመጣችሁ ከልብ እናመሰግናለን። በድሮ አራዳ ልበን በአሌክስ እንዲሁ በኪነት ንተርቴኖችስም እግዚአብሔር ያክብረለን ንክ